የማዕከላዊ ኢትዮጵያ ክልል ሴቶችና ህጻናት ጉዳይ ቢሮ ከክልሉ ሰራተኛና ማህበራዊ ጉዳይ ቢሮ ጋር በመተባበር ለችግር ተጋላጭ ለሆኑ የህብረተሰብ ክፍሎች ተግባራዊ ምላሽ ለመስጠት በተዘጋጀው የንቅናቄ መድረክ በተለያየ ምክንያት ወደ ጎዳና የሚወጡ ህጻናትና ታዳጊዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ተገልጿል። አምና በክልሉ የጎዳና ተዳዳሪዎች ቁጥር 170 ነበር ያሉት የማዕከላዊ ኢትዮጵያ ክልል ሴቶችና ህጻናት ጉዳይ ቢሮ ኃላፊ ወይዘሮ ዘቢባ መሐመድ ናስር በዘንድሮ ዓመት 476 መድረሳቸውንና 1500ዎቹ ደግሞ ጎዳና ጫና ውለው ወደ ቤተሰቦቻቸው እንደሚመለሱ ገልጸዋል። በመሆኑም ለችግር ተጋላጭ የሆኑ ህጻናትን ህይወት ለመታደግና ተግባራዊ ምላሽ ለመስጠት ባለድርሻ አካላት በቅንጅት እንዲሰሩና ኃላፊነታቸውን እንዲወጡ ነው የጠየቁት። ሌላው ባለድርሻ አካላት የጠራ ናችሁም፣ እዛም መካተት ያለባቸው አካላት በዋነኛነት የራሳችሁ ተግባርና ኃላፊነት እንደሆነ ማወቅ አለባችሁ። ለምሳሌ ሰላምና ጸጥታ፣ ፍትህ፣ ፖሊስ እነዚህን ጎዳና ተዳዳሪዎች ደግሞ ስምሪት የሚሰጡ ትልልቅ ወንጀለኞች አሉ። እነዚህ ህፃናት ናቸው ድርጊቱ ሄዶ የሚፈጽሙት ነገር የሚያመጣውን ተጽዕኖ ያውቁ። ትልልቆቹ ደግሞ ትንንሾቹን ስምሪት የሚሰጡበት ኢቭን በሰረቁት እንኳን መጠቀም የማይችሉ አድርግ አታድርግ ተብሎ የሚላኩ ህጻናት ብዙ ስላሉ ወንጀል ይፈጸሙባቸዋል። ወንጀል የሚፈጽሙ ህጻናት አሉና ሁላችን ሁላችንም በዋናነት ባለቤት ይሆናለን። ስንቀናጅ ደግሞ ሁላችንም የራሳችንን ተግባር ተፈጻሚ ለማድረግ ስለሚረዳል በዛ ልክ ብንቀናጅ። መንግስት የማህበረሰቡን ኑሮ ለመቀየር በርካታ ተግባራትን እየሰራ መሆኑን ያነሱት የማዕከላዊ ኢትዮጵያ ክልል ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ አቶ ሉምባ ደምሴ ወደ ጎዳና የሚወጡ ህጻናት የጀርባ ታሪክ የተለያየ ቢሆንም ችግሩ ሁሉንም የህብረተሰብ ክፍል እየጎዳ መሆኑን ገልጸው መፍትሄው ተግባራዊ ምላሽ መስጠት ነው ብለዋል። ምንድን ነው ችግሮቻቸው? እውነት አቅም ማጣት ነው። ትምህርት ያለመማር ነው። መልበስ ስለ አቃታቸው ነው። መጠጣት ስለ አቃታቸው ነው። ስለተራበ ነው። መብላት ስላቃታቸውን። የባለ ሀብትም ልጅ ሱሰኛ ሆኖ ጎዳና ላይ ይወጣል። የባለ ሀብት ልጅ ብዙ ታሪክ ያለበት ጉዳይ ስለሆነ በማህበረሰብ ውስጥ ነው ኮንነን መስራት ያለብን። እንዲህ ተናግረን አጨብጭበን የዛሬ ፕሮግራም በጣም ምርጥ ነበረ ብለን የምናልፈው አይደለም። ወርደን ውሳኔ መስጠትን ይፈልጋል። በዚህ አቅጣጫ የማንሄድ ከሆነ ይህን ታሪክ አንቀይረውም። ለህጻናት ወደ ጎዳና መውጣት መንስኤ እያስከተለ ያለውን ችግር እንዲሁም መፍትሄውን በተመለከተ ጥናታዊ ጽሁፎች ቀርበው ውይይት የተካሄደ ሲሆን ሁሉም ባለድርሻ አካላት ኃላፊነታቸውን መወጣት እንደሚገባቸው ተነስቷል። ይህን ችግር ለመፍታት ደግሞ ትልቅ ቅንጅት ያስፈልጋል። ትልቅ ቅንጅት ስለሚያስፈልግ የሁለቱ ሁለቱ ቢሮዎች ተቀናኝተው የመምራት ኃላፊነት ተግባር በአዋጅ በስልጣን የተሰጠን ተግባርና ኃላፊነት ስለሆነ ኑሯቸውን ጎዳና ሊያደርጉ ዜጎቻችንን ለመታደግ በጣም መቀናጀት ያስፈልገናል። ወደ መሬት ማውረድ የምንችልበትን ሁኔታ እንደ ራሳችን ምን አይነት መውሰድ አለብን፣ ኮሚትመንት እንዴት መውሰድ አለብን የሚለውን ነገር የቅድሚያ መውሰድ ያለብን ስለሆነ ቃል ገብተን መሄድ አለብን። ለእኛ አጋዥ የሚሆን ነገር ከሰነዱም ሲነሳ የነበረው የእድር ጥምረት፣ የሃይማኖት መሪዎች ፎረም ላይ በደንብ እሱ ቢሰራ ቢሰራና ከታች መከላከሉ ላይ ትኩረት ብንሰጥ። በክልሉ የህፃናት መልሶ ማገገሚያ ማዕከል አስፈላጊነትን አጽንኦት ሰጥተው የተናገሩት የማዕከላዊ ኢትዮጵያ ክልል ሴቶችና ህጻናት ጉዳይ ቢሮ ኃላፊ ወይዘሮ ዘቢባ ማዕከሉ ተግባራዊ እስኪሆን ድረስ ሌሎች አማራጮችን መመልከት ይገባናል ብለዋል። የሪሃቢሊቴሽን ሴንተር ወይም ደግሞ መልሶ ማቋቋም ማዕከል ያስፈልገናል። አዎ ያስፈልገናል። አሁን ምን አማራጭ አለ? እጃችን ዩኒቨርሲቲ ኮሌጅ ቴክኒክና ሙያ መዋቅሮች፣ የህፃናት ሙያና መዝናኛዎች ምን አለ፣ አገግሞ ወደ ህብረተሰቡ እንዲመለሱ ምን ማድረግ እንችላለን የሚለው እንደየአካባቢው ተጨባጭ ሁኔታ ያለውን አማራጭ ማየት ይፈልጋል።